ደግሞ የፌስቡክ አስተዳደሮች ስላመጡት አዲሱ ስማርት መነጽር እያወራ ነው፣ እና ከዚህ ጋር ተያይዞ ፌስቡክ በቀጣይ እንግዲህ ወደ ሜታቨርስ ቴክኖሎጂ ራሱን የማሳደግ ሀሳብ አለው። ሜታቨርስ ምንድን ነው በራሱ የሚለውን ነገር እናንሳም። ግዙፉ የቴክኖሎጂ ተቋማት ወደ ሜታቨርስ ዓለም በሚደረገው ሽግግር ውስጥ የተሻለ ቴክኖሎጂ ለመፍጠር ፉክክር ላይ እንደሚገኙ ይታወቃል። እንግዲህ ፌስቡክ መጠሪያውን ወደ ሜታ የቀየረው የማህበራዊ ሚዲያ አገልግሎት ባሻገር ሜታቨርስን ወይም ደግሞ ወደ ሜታቨርስ ቴክኖሎጂ የሚያደርገውን ሽግግር ለመጠቆም ያህል ነውና ኮምፒውተር ላይ የሚደረግ እንቅስቃሴን በእውን እስኪ መስል ድረስ እንድናየው ወይም ደግሞ በሶስት አውታር ስሪዲ የሚያስቃኝ ስፓሻል ኮምፒውቲንግ ነው። እንግዲህ ስፓሻል ኮምፒውቲንግ በመጠቀም የተሰራው አፕል ቪዥን ፕሮ አለም መነጋገሪያ የሆነው ያለ ምክንያት አይደለም። እንግዲህ የዚህ ባለሙያዎች እንደሚሉት ከሆነ ሜታቨርስ እስካሁን አልተሰራም፣ ግን ገና በሂደት ላይ ነው ያለው ይላሉ። ምናልባትም አለም ወይም ደግሞ ምናባዊ እውነታ የሆኑ ያህል እንዲሰማን ሊሆን ይችላል። ወደፊት ና ይሄ ደግሞ ቪአር ምናባዊ ነገሮችን እውን የሆኑ ያህል እንዲሰማን ያደርጋል። የቪአር ሄድሴቶች ወይም ደግሞ ስናደርጋቸው በአካል ያልሄድንባቸው ቦታዎች ይወስደናል። ቀደም ሲል እንዳልኳቸው እነዚህ ስማርት መነጽሮችን እናደርግና ካለንበት ቦታ ሩቅ ቦታ ካለ ሰው ጋር የመገናኘት በአካል አብረው ያሉ እስኪመስል ድረስ ምናባዊ ዓለም ይፈጥራል ና በእውን ያላየናቸው ስፍራዎችን ያሳየናል። በተለይ አንዳንድ ቴሌቪዥን ፕሮግራሞች ላይ ተመልከታችሁ ከሆነ ትልልቅ ሞሎች ውስጥ እነዚህ የሜታቨርስ ቴክኖሎጂ እውን የሚሆንባቸው መነፅሮች አሉ እና በነዚ መነፅሮች ጌሞች ሲጫወቱ የምር ጌም ውስጥ ያሉ እስኪመስላቸው ድረስ ተጽዕኖ አለው እና የሩቁን አቅርቦ የሚያሳይ ነው። ወደ ሜታቨርስ ከሚደረጉ ጉዞ ጀርባ ብሎክቼን ና ኤአይ እንዳሉበት ይነገራል። እንግዲህ ብሎክቼን እንግዲህ ማዕከላዊ ያልሆነና አንድ ቦታ ብቻ ቁጥጥር በማይደረግበት በኮምፒውተር መካከል የሚደረግ ልውውጥ ቋጥ ቋት ብለን ልንተረጉመው እንችላለን። ኤአይ ማሽን በቅልጥፍና ደግሞ የጥራት ደረጃ ስራን የሚያከናውንበት ሰው ሰራሽ ልህቀት ነው። የብሎክቼን እድገት እንግዲህ እንዲሁ ውህደቱ ሜታቨርስ ወደሚለው ትልቅ ሀሳብ ይወስደናል። የሁለቱ እድገትና ባለሙያዎች ይህን ያስረዳሉና ከሩቅ የምናውቃቸው ቴክኖሎጂዎች አንዱ ነው። ሲመጡ ሜታቨርስ የሚባለውን ትልቅ ጽንሰ ሀሳብ ወይም ግዙፍ ሀሳብ ፈጥረው እናገኛቸዋለን። እና የሰው ልጅ ወደፊት የሚኖርባት ዓለም ዲጂታል ህይወት ሜታቨርስ እንደሆነ ያስረዳል። እና ከዚህ ሀሳብ ጋር የሚዛመድ ንድፈ ሀሳብ በሚል የሚጠቀስ አንድ ነገር አለ። እና መልቲቨርስ ነው። አሁን የምንኖርበት ህዋ የሚመስሉ ብዙ ተጨማሪ ህዋዎች እንዳሉና አንደኛው ህዋ ወይም ደግሞ የአንደኛው ህዋ አይነት ፕላኔት ህይወት ያላቸው እንደሆኑ ንድፈ ሀሳቡ ያካትታል። ና ሜታቨርስ እንግዲህ በተመሳሳይ የቨርቹዋል አለም ብዛት እንደሆነ ይነገራል። ከዚህ ባሻገር እንግዲህ ቀደም ሲል ልገልጽላችሁ እንደ ምሳሌ ላነሳው የፈለግኩት እንግዲህ ይሄ የሜታቨርስ አለም አውሮፕላን ሳፍሮ ፓሪስ መሄድ ሳይጠበቅብን ኤፍል ታወር መጎብኘት ሳያስፈልገን ከመኝታ ክፍላችን ሳንወጣ በአንድ ክሊክ ብቻ ፓሪስን በሙሉ የሚያስቃኝ ነው። በምናብ አለምን የሚወስድ ማለት ነው። ሌላ አለም ማለት ነው። ምናባዊ አለም ከቢሮ ወደ መስሪያ ቤት ሳንሄድ ኮምፒውተር መክፈት ሳያስፈልገን ቤት ውስጥ ስራ የምናከናውንበት ማለት ነው እና ሌጎስ፣ ሮም አዲስ አበባ፣ ቶኪዮ ያሉ ጓደኞቻችንን ካለንበት ቦታ ሆነን ቁጭ ብለን ቡና እየጠጣን በዛ ስማርት መነጽር በምናብ የምንተያይበት ኮምፒውተር ውስጥ ያሉ ምናባዊ ነገሮችን ወደ እውን የሚያመጣ ማለት ነውና ይህንን የወደፊት አለም በስሱም ቢሆን የሚያሳየን ቨርቹዋል ሪያሊቲ ምናባዊ አለም ጌሞች ናቸው እና የሰዎችን እንቅስቃሴ የሚያነቡ መሳሪያዎች የተገጠሙላቸው ቴክኖሎጂዎችን ይጠቀማል። እንግዲህ ከዚህ ቴክኖሎጂ ጋር ተያይዞ ደግሞ ለወደፊቱ እውን ሊያደርገው ያሰበው ሜታ ኩባንያ አሁን በቅርቡ እንግዲህ እነዚህ መነሻቸው ስማርት መነጽር ነው ብለናል አይደለም። ስማርት መነጽሮቹ ደግሞ እያደጉ ነው የሚሄዱት። አሁን ላይ እንግዲህ ሜታ ኩባንያ ወይም ደግሞ የፌስቡክ ባለቤት ማርክ ዛከርበርግ እጅግ ዘመናዊ ያለውን በኤአይ የሚሰራ መነጽር ይፋ አድርጓል። እነዚህ የሜታቨርስ ቴክኖሎጂዎች ምንድን ያላቸው በኤአይ ቴክኖሎጂ እና በብሎክቼን የቴክኖሎጂዎች ጥምረት የሚፈጥረው ግዙፍ ቴክኖሎጂ ነው ብለናል። የፌስቡክና ድርጅት የሆነው ሜታ በሰው ሰራሽ አስተውሎት አሊያም ኤአይ የታገዙ የተለያየ አይነት መነጽሮችን ይፋ ነው ያደረገው ከሰሞኑ ና እነዚህ መነጽሮች የሜታ ኃላፊ የሆነው ማርክ ዛከርበርግ ሜታ ኮኔክት በተሰኘ አመታዊ ስብሰባ ላይ ነው ከመነጽር አምራቾቹ ሬይባን ና ኦክሊ ጋር በመተባበር በኤአይ የሚሰሩ የአይን መነጽሮች መስራቱን ያስታውቀው። ኩባንያው እንግዲህ አክሎም ኒውራል ሪስት ባንድ እየተባለ ከሜታ ሬትባይን መነጽሮች ጋር በመጣመር በእጅ ምልክት ብቻ ጽሁፍን መላክ የሚችል ቴክኖሎጂ መፍጠሩን አስታውቋል። እንግዲህ ሰዎች ለወደፊቱ አለምንም ድካም አሁን ላይ እንግዲህ ቴክኖሎጂ እያመጣቸ ያሉ በርካታ ዘመን አፈራሽ ነገሮች አሉ። በጎግል ማፕ የሚሄዱ በራሳቸው በኤአይ የሚንቀሳቀሱ መኪኖች፣ ልዩ ልዩ የቴክኖሎጂ ውጤቶች አሉ። ከነዚህ ውጤቶች ውስጥ ደግሞ አሁን ላይ ሜታ ይፋ ያደረገው በእጅ እንቅስቃሴ ጽሁፍን መላክ የሚችል ቪዲዮ የሚቀርጽ ፌስቡክ፣ ኢንስታግራምና ዋትሳፕ ባለቤት የሆነው ሜታ የሚያመርታቸው የቴክኖሎጂ ውጤቶች ሕፃናት ላይ አሉታዊ ተጽዕኖ እያደረሱ ነው የሚል ክስ ይቀርብበታል በተደጋጋሚ። ምክንያቱም ልጆች የሚቀርቡላቸው ኮንቴንቶች ወይም ደግሞ ቪዲዮዎች አሊያም ደግሞ በሶሻል ሚዲያ የሚሰራጩ ምስሎች እጅግ በጣም ለህፃናት ማይመጥኑ ናቸው ወይም ደግሞ ፌስቡክ መቆጣጠር አልቻለም ይባላል። ከዚህ ጋር ተያይዞ በርካታ ክሶች ይቀርቡበታል። ነገር ግን ሲሊከን ቫሊ በሚገኘው የድርጅቱ ቅጥር ግቢ ውስጥ በተዘጋጀ ከሰሞኑ አንድ ስነስርዓት ላይ የተገኘው ዛከርበርግ አዲሱ መነጽር ቴክኖሎጂው ዘርፍ ላይ ትልቅ መርታ የሚያመጣም እጅግ ዘመናዊ ነው ሲል በመቶዎች ለሚቆጠሩ ታዳሚዎች የፌስቡክ መስራቹ ተናግሯል። እንግዲህ ሜታ ሬባን ዲስፕሌ የተሰኘ ስም የሰጠውን ይህን መነጽር ከፍተኛ ጥራት ያለው ሃይ ሪዞሉሽን ተጠቃሚዎች የቪዲዮና የስልክ ልውውጥ የሚያደርጉበት ስክሪን ተገጥሞለታል ነው የተባለለት። በዛ ላይ ደግሞ ጥራት ያለው እጅግ በጣም ተመራጭ አሁን ከምንጠቀምባቸው ስልኮቻችን ከምንጠቀምባቸው የቴክኖሎጂ ውጤቶች በተሻለ ሁኔታ 12 ሜጋፒክስል ካሜራ አለው። እንግዲህ ዛከርበርግ ሜታ የሚያመርታቸው የቴክኖሎጂ ውጤቶች ሰው ሰራሽ አስተውሎትን በማጣመር የሰዎችን ህይወት ቀለል ያደርጋል የሚል ተስፋ እንዳለው ተናግሯል። እንግዲህ የሰው ሰራሽ አስተውሎት በበርካታ አለማችን ክፍሎች ላይ በቅርቡ አልባኒያ ይመስለኛል ሰው ሰራሽ አስተውሎት በሰው ሰራሽ አስተውሎት ደረጃ ሚኒስትር እስከ መሾም የሰው ሰራሽ አስተውሎትን ተቆጣጣሪ የሚል አገሪቱ ላይ ሙስናን መሰል ችግሮችን የሚቆጣጠር የሰው ሰራሽ አስተውሎት ሚኒስትር እስከ መሾም ደርሷል። ና አለማችን በሚያስገርም ሁኔታ እንግዲህ ከሰው ልጅ ባሻገር የሰው ልጅ ያለውን በርካታ ተግዳሮቶች እናውቃለን። ና ነገር ግን ጎን ለጎን የሰው ሰራሽ አስተውሎት ደግሞ የሰው ልጅ ሚና እየተካ ነው፣ በሚኒስትርነት ደረጃ እስከ መሾም የተደረሰበት አለም ላይ ደርሰናል። ና እንግዲህ ተንታኞች እንደሚሉት ከሜታ ኩባንያ አዲሱ መነጽር ጋር በተያያዘ ኩባንያው በቢሊዮን ዶላሮች ካወጣበት ሜታቨርስ ፕሮጀክት ይልቅ ስማርት መነጽሮች በተጠቃሚው ዘንድ ተወዳጅነትን ሊያተርፉ እንደሚችሉ ገምተዋል። እንግዲህ ያው በቀጣይም ደግሞ ሜታ ኩባንያ እያሰበ ያለው በቀጣይ ሜታቨርስ ቴክኖሎጂ ነው። ነገር ግን ከዛ በፊት ቀለል ያሉ መነጽሮችን ማስተዋወቅ አለበትና ከዛኛው ግዙፉ ፕሮጀክት ይልቅ ይሄኛው የስማርት መነጽሩ ተወዳጅነት እንዳገኘለት ነው ባለሙያዎቹ እየገለጽ ያሉት። ነገር ግን በሂደት ይህንን ነገር በልምምድ ወደ ሜታቨርስ ቴክኖሎጂ የመውሰድ እቅድ እንዳላቸው የፌስቡክ መስራች ገልጸዋል። ከዚህ ቀደምም ኩባንያው ስማርት መነጽሮችን ካስተዋወቀበት ከ2023 ጀምሮ ቢያንስ 2 ሚሊዮን መነጽሮች መሸጡን አስተዋውቋል። ሜታ ሬባን ዲስፕሌ በዚህ ወር መስከረም ለገበያ ይቀርባል ተብሏል። ዋጋው 799 ዶላር እንደሆነ ነው የተነገረው። ወይም ደግሞ በእኛ ስና ስናመጣው 110 ሺህ ብር ገደማ እንደሚሆን ይጠበቃል ይህ ዋጋ አሁን ገበያ ላይ ካሉት የሜታ ስማርት መነጽሮች እጅግ የላቀ ነው ይባላል። ዛከርበርግ እንግዲህ ከዚህ ቀደም በተጨማሪም በ499 ዶላር ኦከሊ ሜታ ቫንጋርድ የተባለ የስፖርት ለማ ለሚያዘወትሩ ሰዎች የተሰራ መነጽር ይፋ ማድረጉ ይታወቃል። እንግዲህ መነጽሮቹ እንዲሁም በ379 ዶላር የሚያወጡ ናቸው። የሬባን ሰከንድ ጄኔሬሽን መነጽሮችን ያስተዋውቀው በኤአይ የሚታገዙ ምርቶች ለተጠቃሚዎች እያስተዋወቀ የሚገኘው ሜታ ይህ እቅዱን እንግዲህ ለማሳካት ቢሊዮን ዶላር እያፈሰሰ ይገኛል። ማርክ ዛከርበርግ ባለፈው ሐምሌ ኩባንያው በአሜሪካ የኤአይ ዳታ ማዕከላትን ለመገንባት ቢሊዮን ዶላሮች እንደሚያወጣ አስታውቆ እንደነበር ይታወቃል። እንግዲህ ኤአይ ቴክኖሎጂ በአለማችን በበርካታ ሀገራት ዘንድ በከፍተኛ ሁኔታ አገልግሎት ላይ እየዋለ ነው። ሜታ ሱፐር ኢንቴሊጀንስ የተባለው ከሰዎች የማሰብ አቅም የላቀ ችሎታ ያለው ቴክኖሎጂ መገንባት እየተሯሯጠ እንደሆነ አስታውቋል። እንግዲህ ሜታ ለወደፊቱ በርካታ ቴክኖሎጂዎችን ለማምረት ዝግጅት ላይ ነው። ነገር ግን ሱፐር ኢንተለጀንስ የተባለው ከሰዎች የማሰብ ችሎታ በላይ አቅም ያለው ኤአይ ቴክኖሎጂ ሰዎችን እንዳይበልጥ አያሰጋሙ ወይ? ሰዎች ኤአይ ቴክኖሎጂን መቆጣጠር ካልቻሉ አለማችንስ ምን ትሆናለች የሚለው ጉዳይ አሳሳቢ ነው። እንግዲህ የሜታ ጥረትም የሚደነቅ ነው። የሰዎችን ህይወት ማቅለል ነው ቴክኖሎጂ አላማው ሰዎች በአንድ ቦታ ሆነው ሌላ ቦታ ባልተገኙበት ሁኔታ ጉዳዮችን መፈጸም እንዲችሉ፣ አንድ ሰው እዚህ ሆኖ ሌላ ዓለም ላይ አስፈላጊ ጉዳዮችን ወይም ደግሞ ስብሰባዎችን፣ ተመሳሳይ ነገሮችን እንዲፈጽም ያግዛል። ሜታቨርስ ቴክኖሎጂ ጥሩ ነው። ቴክኖሎጂ መነሳሳቱ መልካም ነው። እንግዲህ ባሳለፍነው ረቡዕ ዕለት አክቲቪስቶችና ልጆቻቸው በራስ ማጥፋት ሰባት ልጆቻቸውን ያጡ ወላጆች በኒውዮርክ የሜታ ቅርንጫፍ ተገኝተው ሕጻናት የተሻለ ጥበቃ እንዲደረግላቸው ለሜታ ኩባንያ ጥሪ አቀርበዋል። በተለይ ደግሞ ከሶሻል ሚዲያ አጠቃቀም ጋር በተያዘ በርካታ ታዳጊዎች ከዚህ ጋር በተያዘ በርካታ ችግሮችና ስሞታዎች ሜታ ኩባንያ ላይ ይነሳበታልና ይህን አስመልክቶም በወቅቱ ተነጋግረዋል። በተለይ ሶሻል ሚዲያ አጠቃቀም እጅግ በጣም ቁጥጥር ሊደረግበት የሚገባው ነው። እንደ ቻይናና፣ እንደ ጃፓን፣ እንደ ሌሎች አለማት